ዲጂታል ኢትዮጵያን እውን ለማድረግ በሚደረገው ጉዞ ውስጥ በተለይ ቴክኖሎጂንና ፈጠራን ያስተሳሰሩ ስታርታፖች ያላቸው አበርክቶ ከፍተኛ ነው። በዲጂታል መንገድ ክፍያዎች የሚፈጸምባቸው ስታርታፖችም ለምሳሌነት መነሳት ይችላሉ። አንድ ሰው በስልኩ ካሜራ ብቻ ምንም አይነት አፕሊኬሽን ሳያወርድ በስልኩ ካሜራ ብቻ እስካን በማድረግ ከሚፈልገው ባንክ አካውንቱ ወይም ደግሞ የሎካል ባንኮችን ካርድ ኤቲኤም ካርዶችን በመጠቀም መክፈል የሚችልበት ወይም ደግሞ ከቴሌ ብሩ፣ ከሲቢ ብሩ፣ ከኤምፔሳ፣ ከካቻ፣ ከአዋሽ ፑል አድርጎ የሚከፍልበት በቃ ፒኑን ብቻ በማስገባት የሚከፍልበት የፔመንት ጌትዌይ ነው ማለት ነው። ይሄ እንግዲህ ምንድን ነው አንድ ሰው ፌስ ቱ ፌስ ለሚያደርገው ትራንዛክሽን ነው። ሁለተኛው ደግሞ ኦንላይን ቢዝነሶች ናቸው። ኢኮሜርስ ሊሆኑ ይችላሉ። የተለያዩ መጫወቻ ፕላትፎርሞች ሊሆኑ ይችላሉ። ግን ኢኮሜርስ ላይ ኦንላይን ላይ ለሚደረጉ ግብይት ደግሞ አሁንም ስልከ ቁጥራቸውን ብቻ በማስገባት ወይም ደግሞ የኤቲኤም ካርዳቸውን ላይ እዛው የሚገበያዩት የሚገበያዩበት ዌብሳይት ላይ በመግባት ወይም ደግሞ ቴሌግራም ቻናል ላይ በመግባት የሚከፍሉበት ስርዓት ነው ማለት ነው። እነዚህን ችግር ፈቺ ስታርታፖች የሚያግዝ ኢትዮጵያን ከዲጂታሉ ዓለም እና ከቴክኖሎጂው ጋር ለማስተሳሰር የሚደረገው ጉዞ ላይ የራሱን አበርክቶ የሚወጣ ስታርታፕ አዋጅም ስራ ላይ ውሏል። ይህ አዋጅ በተለይ በጅማሮ ላይ ላሉ ተስፋ የሚሰጥና የስታርታፕ ስነ ምህዳርን መልክ የሚሰጥም ነው። ስታርታፕ የሆኑትን መጀመሪያ እውቅና ያሳተው ነው የሚመጣው ስታርታፕ ትርጓሚው ምን እንደሆነም ስታርት አፕ መሆንና ለመሆን ምን እንደሆነም የሚበይን አይነት አዋጅ ነው። በዚህ ውስጥ ከብያኔ በኋላ ደግሞ ያንዳንዱ አዋጅ ላይ አዋጁ ቤኔፊት ያስቀመጣቸውን ፓኬጆች ደግሞ እንዴት ያገኙታል፣ እንዴት ሰስቴን ያደርጉታል፣ ኦር ደግሞ ከአዋጁ ፍላጎት ውጭ ኦብጀክቲቭ ውጭ ሲሆን ደግሞ እንዴት አድርጎ የሰጠውን ፕሪቪሌጅ መልሶ ይወስዳል የሚሉ የተለያዩ ሲስተሞችንም ኮንትሮል መካኒዝሞችንም አጠቃላይ የያዘ አዋጅ ነው ማለት ነው። ስታርታፖች ቴክኖሎጂና ፈጠራን አስተሳስረው የሚሰሩ እንደመሆናቸው ወደ ስራው ሲገቡ ከገንዘብ ጋር የተያያዙ ችግሮች ያጋጥማቸዋል ብድርንም ለማግኘት ጭምር። ይህንንም ችግር ለመፍታት ደግሞ በተለይ ባንኮች ብድሮችን ቢያመቻቹ የሚለው የዘርፉ ባለሙያዎች ሀሳብ ነው። ስታርታፕ ጊዜ የለው እንደ ትልልቅ ድርጅቶች፣ ለምሳሌ ትልልቅ ድርጅቶች ስድስት ወር አንድ አመት፣ ሁለት አመት ሊኖራቸው ይችላል። ከዚህም ከዚያም ብለው ሰርቫይቭ ሊያደርጉ ይችላሉ። ስታርታፕ ግን በቃ ዲማንዱ ባለበት ጊዜ ቶሎ ይዘ ይዘሽ ቶሎ ይዘሽ የመጣሽውን አይዲያ ቴስት ተደርጎ ቶሎ ወደ ማርኬት መገባት አለበት። ና ስታርታፖች እንደ ሌሎች ድርጅቶች ሶስት ወር፣ አራት ወር፣ አምስት ወር፣ ስድስት ወር የፕሮሰሲንግ የሎን ፕሮሴሲንግ ጊዜ የላቸው። ምክንያቱ ይዘውት የመጡት መቶ ሺህ ብር ሊሆን ይችላል አርባ ሺህ ብር ሊሆን ይችላል የቤኪራይ ደሞዝ እነዚህ መሳሰሉት አለባቸው ታክስ እና ፕሮሰሲንግ ታይሙም በጣም ማጠር አለበት ከተቻለ በአንድ ቀን ካልተቻለ በአንድ ሳምንት መደረግ አለበት። አዲሱ የስታርታፕ አዋጅ ስታርታፖችን ማገዝ አላማው እንደመሆኑ የፈጠራ ባለሙያዎች የሚገጥማቸውን የገንዘብ እጥረት የሚፈታ ነው። ሶስት አይነት ፈንዶችን ይይዛል ይሄ አዋጅ። አንደኛው የፈንድ ኦፍ ፈንድ የሚባል ነው። የአጠቃላይ እዚህ ሀገር ላይ ብዙ የተለመደ ፈንድ አይደለም። በቬንቸር እና ሌሎች ኢንቨስተሮች አሉ። ስታርታፖች ላይ ከግሎባልም ከሎካል የሚፈጠሩ ናቸው። እነዚህን የሚያቅፋለ ይሄ ኢንቨስትመንት ታሳቢ አድርጎ የሚሰሩ እንትኖች ናቸው። ኢንቨስተሮች ፕሮሞት የሚደረግበት ነው። እሱ መንግስት በኢንቨስትመንት ሆልዲንግ በኩል ያደራጀዋል ማለት ነው። ሁለተኛው የግራንት ነው። ሪል ለሆኑ ሃሳቦች፣ አይዲያዎች ማኔጅድ የሆነ የግራንት ሜካኒዝምም ያስቀምጣል። ይሄ በሚኒስቴር መስሪያ ቤቱ በበጀት መልክ ቀርቦ ተደራጅቶ ዲስፐርስ እንደሚለቀቅ እና ማኔጅ የሚደረግ የሚሆነው ሶስተኛው ከባንክ ጋር የተገናኘ ነው። ብድሮ ዋስትና የሚባል እሱም እንደዛው አንድ የፈንድ መካኒዝም ነው። ይሄ በናሽናል ባንክ በኩል ይደራጃል ነው የሚለው። ክፍያን ጨምሮ የተለያዩ አገልግሎቶች አሁን አሁን በቴክኖሎጂ የታገዙ እየሆኑ ነው። እነዚህ አገልግሎቶች ደግሞ የስታርታፕ ውጤት እንደመሆናቸው ለዲጂታል ኢትዮጵያ መሳካት ድርሻ አላቸው። ሁሉም ሰርቪሶች ክፍያ አላቸው። ስለዚህ ዲጂታል ኢትዮጵያን ኦን ለማድረግ ወይም ደግሞ ስማርት ሲቲን ኦን ለማድረግ ክፍያ ካለ ክፍያ ስርአት ኦን ማድረግ አይቻልም። ስለዚህ እነዚህን የክፍያ ስርዓቶች የመንግስት ክፍያዎችን ሊሆን ይችላሉ፣ የግል ድርጅቶች ሊሆን ይችላሉ፣ ፓርኪንግ ሊሆን ይችላል፣ ግብር ሊሆን ይችላል፣ እነዚህ የመሳሰሉትን ሁሉ ለህብረተሰቡ አማራጭ በመስጠት ወደ ዲጂታል እንዲሄድ ማድረግ ይቻላል እና ትልቅ የሆነ ዲጂታል ኢትዮጵያን እውን ለማድረግ ትልቅ የሆነ አስተዋጽኦ ነው የሚጫወተው። የተለየው ኔቸር ካለ ችግር ላይ የሚነሱት ክሮኒክ ከሆነው በጣም ፈጠራን ከሚፈልገው እና ያልታሰቡ አይነት ሶሉሽኖችን ይዞ መምጣት የሚታወቁት እንደዚህ አይነት ነገር ላይ ስታርታፖች ወሳኝ ሚና ይኖራቸዋል ነው። ኮንቬንሽናል ቢዝነሱ ስራውን መቀጠል ይችላል፣ ችግር የለውም። ስታርታፕ ግን በተለይ ቴክኖሎጂን በመፍጠር ወይም ቴክኖሎጂን ተጠቅሞ ትልልቅ ሶሉሽን በመስጠት ለነገዋ ተስፋ ተብሎ ለተቀመጠው ሞቶም አይ ቲንክ አፕሮፕሬት ኢንዱስትሪ ነው ብዬ ነው የምወስደው። ሆኔ እኛም ተስፋ ያለን በእነሱ ነው። ስታርታፖች በሚፈጥሩት ማርኬት ቴክኖሎጂ ፊውቸሩ አይ ቲንክ የተሻለ ተስፋ ይኖረዋል ብዬ ነው ማስበው። ለዛም ኮሚት ሆንን እየሰራ ነው። የስታርታፕ አዋጁ ኢንቨስትመንት የሚጠይቁና ስትራቴጂክ የሆኑትን በመለየት የቴክኒክና ስትሪንግ ኮሚቴ በማቋቋም አዋጁ ወደ ስራ እንዲገባ እየተሰራ ነው። ይህም ሀገርን ከዲጂታላይዜሽንና ቴክኖሎጂ ጋር ለማስተሳሰር እየተደረገ ላለው ጥረት አስተዋጽኦ አለው።